በከህሊና ጫካ የጠፉት አደርባዮችና እና በክፍያ የሚያደንቁ ደራሲዎች ምን እያለን ነው የሚለውን ወደ ፕሮግራማችን ዝርዝር ጉዳይ ስንገባ ታገኙታላችሁ። ቀዳሚ የሚሆነው ከህሊና ጫካ የጠፉት ማናቸው? በክፍያ የሚያደንቁ ደራሲዎች ሲባልስ ምን ማለት ነው? በዛሬ ፕሮግራማችን በርከት ያሉ ነጥቦች እናነሳለን። በመወያያ ርዕስ ቀዳሚ አድርገን የምናነሳውን ነጥብ ለመነሻ የሚሆነንን ጽሁፍ ከሞገድ እጅጉ እንደተለመደው የሁልጊዜም ተሳታፊያችን እናመሰግንሃለን። በጣም ሞገድ እጅጉ አጥር አድርጎ ሾርትን ፕሪሳይዝ የሚሉት ነጮቹ አጠር አድርጎ በደንብ ግን የተብራራ መሰረታዊ ነጥቦች ላይ ያተኮረ ጽሁፍ አለ። እሱን በንባብ እናሰማችኋለን። ማሳያ እንደተለመዱት ቪዲዮዎች አሉ። ብላቴናው እንደ ራሴ ከካናዳ የላከው አንድ ለእናንተ ይመጥናል ተብሎ የተዘጋጀ ጥሩ ስራ አለ። ሕዝብ ምን እያለ ነው የሚለውን ከዛ ትረዱታላችሁ። እያንዳንዱ ቀን የእያንዳንዱ ውሎ የእያንዳንዱ እንቅስቃሴያችንን ህዝብ በጥንቃቄ ያየዋል። በሆይ ሆይታና በቅጥፈት የሚለወጥ ታሪክም የሚጠፋ ስምም የሚታደስ ክብርም የለም። መሬት ላይ ያለው እውነት የሁል ጊዜም ምስክር ይሆናልና ማሳያ ቪዲዮቻችን እናቀርባለን። ከዚያም በኋላ ሙሉ ዓለም ገብረ መድን እንግዲህ በተከታታይ ለኢትዮ ሶስት ስልሳ ጽሑፎች አዘጋጅተው በመላክ የተባበሩን ካሉ መካከል ነው። የሙሉ ዓለም ገብረ መድን ጽሁፍ በጣም ብዙዎቻችሁ በደንብ እያጣጣማችሁት ነው። በተለይ አገር ቤት በድጋሚ በጣም በተደጋጋሚ እንዲሄድ ጥያቄ በመቅረቡ ምክንያት ፕራይም ታይም እየጠበቅን ደጋግሞ እንዲሄድ እያደረግን እንገኘው። ከእናንተው የተላኩ በእኛም የተዘጋጁ ማሳያ ቪዲዮዎቻችንን ካዘጋጀን በኋላ በዚህ ሳምንት እንደተለመደው የዝክር ቀንም ስለሆነ የዝክር ቪዲዮ ለዛሬ ማን ይዘከራል፣ ኋላይ የምታዩት ይሆናል። እንግዲህ ትንሽ ፈታ ዘና በሚያደርጉ ነገሮችም ዘና እያልን መሰረታዊ ቁም ነገሮቻችን ላይም አተኩረን ውይይታችንን እንቀጥላለን። ወደ ርዕሰ ጉዳያችን በቀጥታ ከመግባታችን በፊት ለዕለቱ ከተያዙ መረጃዎች መካከል ጥቂት ነገሮች ብቻ ላንሳ? ቀሊና ጫካ የጠፉ አድርባዮችና በክፍያ የሚያደንቁ ደራሲዎች በሚል ርዕሰ ጉዳይ ውይይት በምናደርግበት በዛሬው ዕለት የኢትዮጵያን ሁኔታ በተመለከተ አብይ አህመድ በያዝነው ሳምንት ለፓርላማ ቀርቦን ብዙ ዲስኩር ነው ያሰማው እንደምታቁት ካደረጋቸው ንግግሮች መካከል እንደ ጥሩ ነገር ያወራቸው ግን ነውር የተሞላበት አንደኛው ወደ አራት መቶ ኪሎ ግራም የሚመዝን ወርቅ ፊውዳሎች ነው ያለው። አስታውሱ፣ ፊውዳሎች ነው ያለው። የፊውዳሉ ስርዓት ያስቀመጣችኋል። በኢትዮጵያ ውስጥ ፊውዳል ማለት ምን ማለት እንደሆነ ትርጉሙን የማያውቀውም አብይ አህመድ። በእርግጥ ኢትዮጵያ ውስጥ የፊውዳል ስርዓት ነበረ ወይ ዓለም ላይ ባለው የፊውዳል ትርጓሜ ኢትዮጵያ ውስጥ የነበረው ስርዓት ፊውዳላዊ ሊባል የሚችል ነው ወይ? እሱን ሌላ ጊዜ በዚህ ደርዝ በጣም ባለሙያ የሆኑ አካላት ጋብዘን ውይይት እናደርግበታለን። የሆነ ሆኖ ዋና መከራከሪያ ሰው ይሁን የ16ኛ ክፍለ ዘመን የወረራ ታሪክና የወንድ ብልት ቆርጦ ግንባር ላይ አስሮ የጀግንነት መገለጫ ማድረግን እናቶችን አንገት ማነው ባሎችን አንገት ቀልቶ ያለ ባል የቀሩ ሚስቶችን፣ ያለ አሳዳጊ የቀሩ ልጆችን በሞጋሳና በጉዲ ፈቻ ማሳደግን እንደ ወርቃማ የዚህ ዘመን ስርዓት አድርገው ይዘው መተው ሲያበቁ የመኳንንቱን፣ የመሳፍንቱን፣ የነገስታቱን ታሪክ ፊውዳል በሚል ስያሜ ቀብተን እናልፈዋለን ብሎ ያንን ስርዓት እንደ ሰይጣን፣ እንደ ጨለማ ለማድረግ በራሱ መሞከር ይዘውት ከመጡት መሪር ጨለማ የሚበልጥ እንዳልሆነ አውቆ ትውልዱ መሞገት ጀምሯል። ስለዚህ ለዚህም ነው በነገራችን ላይ በዩቲዩብ በትዊተር እና በረምብል እንደምታደምጡን ሁሉ ሚኒሊክ ዛሬም ንጉሥ ነው እያላችሁ እንድታደምጡን ሚኒሊክ ሳተላይት ቴሌቪዥንን ይዘን መጥተን የምናስተዋውቀው። እናም የሚኒሊክን ዘመን የቴዎድሮስን ዘመን የዮሐንስን ዘመን አፄዎቹን የነ አጼ ዳዊትን፣ የነ አጼ በካፋን፣ የነ አጼ ሚኒሊክ፣ የነ አጼ ዮሐንስ፣ የነ አጼ ቴዎድሮስ አድርጋችሁ ያዙልኝ። ከዛም የነ አጼ ዘርዓ ያዕቆብ፣ የነ አጼ ሚናስ፣ የነ አጼ ልብነ ድንግል፣ ምን ብለን የቱን ቆጥረን? እስከ ሚኒሊክ የመጀመሪያው፣ እስከ ሚኒሊክ፣ ከሚኒሊክ ዳግማዊ በፊት ሚኒሊክ የመጀመሪያው፣ ቀዳማዊ ሚኒሊክ የንግስተ ሳባ ዘመን የነበካፋ ዘመን የአፄ ፋሲል ዘመን ስንቱን ቆጥረ ምንን ትጨርሰዋለ? ኢትዮጵያ 4500 ዓመታት በላይ የመንግስት ስርዓት ዘርግተው የቆዩ በዘመናቸውም ከጥንት ፐርሻ ከህንድ ከቻይና ከግብጽ እና ከነግሪክ ተርታ የሚቆጠር አምስት ጥንታውያን ተብለው በጥንት ስልጣኔ ዛሬ አለም ለደረሰችበት አበርክቶላቸው ከሚባሉ አገራት ተርታ መካከል ጥሩ የሚባል ኢትዮጵያ አንዷ ሆና የምትጠራ አገር እንድትሆን ያደረጉ እችን ታላቅ አገር የመሩ ናቸው። በነገራችን ላይ አብይ አህመድ ቅርስ ምንድን ነው ታሪክ ምንድን ነው ምናምን ምናምን የሚገባቸው ነገር ስለሌለ፣ በነገራችን ላይ ወንዝ ለወንዝ እየዞሩ ችግኝ መትከል የአንድ መንግስት የተለየ መገለጫ አድርጎ ስለቆጠረው በቤተ መንግሥት ተቀምጦ የኖረ ለረጅም ጊዜ የኖረ ቅርስ ኢትዮጵያውን የቅርስ ጥበቃ ባለስልጣን ቢኖራት ኑሮ አብይ አህመድ ለፍርድ እንዲቀርብ ጥያቄ ነበር የምታቀርበው። ግን ማን የምን የለም፣ ተቋም የሚባል ነገር የለም። ብሔራዊ ባንክ የእውነት ብሔራዊ ባንክ ለሀገር የቆመ ብሔራዊ ባንክ ቢሆን እንዲህ ያሉ ቅርሶችን በብሔራዊ ባንክ አስቀምጬ ለመሸጥ አይቻለኝም። እነዚህ ቅርሶች በሀገሪቷ ታሪክ ተጠብቀው በቅርስነት እንዲቆዩ የትም ዓለም የሚደረግና ያላቅ ነው። በነገራችን ላይ በእያንዳንዱ አብያተ ክርስቲያናት ቢሸጥ በጣም ብዙ ውድ ገንዘብ ሊያወጣ የሚችል የቤተክርስቲያኗ መገልገያ ጳጳሳት፣ ሊቃውንት ከአሃት አብያተ ክርስቲያናት በስጦታ በተለያየ መልኩ የመጡ ስጦታዎች ቤተክርስቲያን ቸገረኝ ብላ ትሸጣቸው። ልክ እንደዚህ ሁሉ የትኛውም በዓለም ላይ ያሉ አገራት የታሪካቸው መገለጫ የሆኑ ቅርሶቻቸውን በልዩ ሁኔታ ተጠብቀው በቅርስነት እንዲያዙ ያደርጋሉ እንጂ ታሪካቸውን እያቀለጡ ለአዳነች አቤቤ ኮሪደር መስሪያ አራት መቶ ኪሎግራም ወርቅ አውጥተን ሸጠናል የሚል መመጻደቅ አያወራም ነበር። ዳሩ ግን የሙታን ስብስብ የሆኑ የፓርላማ የሚል አባላት የሚል ስያሜ ያላቸው አካላት መካከል ስለሚያወራ ጠያቄ የለውም። በነገራችን ላይ እነዚህ 400 ኪሎ ግራም ያላቸው ነገስታቱ ሲገለገሉባቸው የነበሩ የተለያዩ የነገስታቱ መገልገያ የነበሩ መጠጫ የነበሩ መገቢያ የነበሩ ወዘተረፈ እነዛ ናቸው ለቅርስነት መቀመጥ የነበረባቸው። ሌላው ከሌሎች ሀገራት ለነገስታቱ በስጦታ ለኢትዮጵያ የቀረቡ ለነገስታቱ የቀረቡ የስጦታ ስጦታዎች ናቸው። እነዚህን ነው እያቀለጡ ሊሸጧቸው ወርቅ ናቸው እና መሸጥ አለባቸው እየተባለ ያለው። ሌላው በነገስታቱ ትዕዛዝ ይሄ እንዲሰራ ይሄ እንዲደረግ ተብሎ በትዕዛዝ የተሰሩ ናቸው። ቅርስ በተአምር የሚሸጥ የሚለወጥና ለጊዜው በልተህ ዞር የምትለው አይደለም። ነገር ግን አገሪቷን ተመልከቱ፣ ያላትን ቅርሳው ድሞ በምን እያስቀራት እንደሆነ ስርዓቱ ማለት ነው። አንዱ መነጋገር ካለበት በነገራችን ላይ ታሪክ አዋቂ ነኝ ምናምን ላይ ምን የሚል አካል ማተኮር ካለበት ይሄ ነው። ሌላው ዝም ብሎ ዝባዝጌው ብዙ ፋይዳ የለውም፣ አይጠቅምም፣ ጉንጭ አልፋ ነው። እነዚህ ግን ታሪክ ጠያቂ ካለ ምሁር ካለ ሞጋች ካለ እነዚህ ላይ ሞግት ሙግት የሚያምረው ካለ ሌላው ነገር በዚሁ አጋጣሚ ኬንያ፣ ሌላው መረጃ በዛሬው ዕለት ኬንያ በትላንትናው ዕለት ወደ 60 የሚጠጉ ኢትዮጵያውያንን ዲፖርት አድርጋለች። በሞያሌ በኩል ከኬንያ ወደ ኢትዮጵያ መልሳለች። እንግዲህ የቀረ ምንድን ነው? በዙሪያ ያለ ሀገር ኬንያ፣ እንደው ጅቡቲ፣ የፈለከውን ሀገር ጥራ፣ አንድም ሀገር እንዳገር። አይታ የማታከብራት ሀገር ሆናለች። በቀይ ካርፔት ጃንሆይ የተነጥፎላቸው ለማየት ህዝብ ግልብጥ ብሎ መንግስታት የነበሩ የአሜሪካ መሪዎች ከስር ከስራቸው ከኋላ እየተከተሉ የሚያጅቧቸው ነበሩ። በተባበሩት መንግስታት አዳራሽ ጃንሆይ ብቅ ሲሉ የነበረው ስሜት ሌላ። በሄዱበት ዓለም በነገራችን ላይ በዓለማችን በሁሉም ሀገር ያላቸውን የመጨረሻ የክብር ኒሻን በማግኘትና እና በመሸለም ከጃንሆይ ቀዳሚ የሆነ የለም በአገራት ብዛት። እነዚህም ሁሉ በሄዱበት አገር የተበረከተላቸው ስጦታ፣ ሽልማት ይሄ የአገር ሀብት ነበር ሊጠበቅ። ግን አውዳሚ ኃይል ነው ቤተ መንግስት ውስጥ ያለውና፣ እንደዚህ ሀገር እያዋረዱ ነው የሚገኙት። ሌላው ቅድም ከመግባታችን በፊትም ሽሜ ሲያነሳ ነበረ። ሌላው መነጋገሪያ የሆነው ወባ ነው። ወባ የወባ በሽታ የዓለም ጤና ድርጅት ወባ በኢትዮጵያ አሳሳቢ ደረጃ ላይ መድረሱን በተመለከተ ሪፖርቱን ይፋ አድርጓል። ሰባ አምስት በመቶ የአገሪቷ ክፍል ደግሞአለው ሰባ አምስት በመቶ የአገሪቷ ክፍል በወባ ወረርሽኝ ተጠቂ ነው ይላል፣ ወይም የወባ ስርጭት ያለበት መሆኑን አመልክቷል። 69 በመቶ የሀገሪቷ ህዝብ ለወባ በሽታ ተጋላጭ በሆነ ሁኔታ ውስጥ እየኖረ ነው ይላል። 69 በመቶ ለወባ ተጋላጭ ነው። 75 በመቶ የሀገሪቷ ክፍል ደግሞ የወባ ስርጭት ያለበት ቦታ ነው። እስካሁን ድረስ 7.3 ሚሊዮን ሰው በወባ በሽታ ተይዟል። 7.3 ሚሊዮን ህዝብ በወባ በሽታ መያዙን ገልጿል። የዓለም ጤና ድርጅት ለዚህ የገለጸው ችግር ምንድን ነው? አንድ አሁንም ፓርላማ ጋር የችግሩ ዋነኛ ምንጭ የምግብ ዋስትና እጥረት ነው ይላል አብይ አህመድ በምግብ ራሳችን እንችለናልና ለአለም ለዓለም የሚተርፍ ኤድ ልናቋቁም ነው የኢትዮጵያ ኤድ እያለ ነበረ ፓርላማ ሰብስቦ ያወራላቸው የነበረ የዓለም ጤና ድርጅት የምግብ እጥረት መኖሩ ብቻ ኢትዮጵያ የድሃ ድሃ በሚለው የመጨረሻ ወለል ላይ የምትገኝ አገር በመሆኗ ምክንያት የወባ በሽታ ለመስፋፋት በዓለም ላይ በብዙ መልኩ የቀሩ በሽታዎች ጭምር የሚቀሰቀሱባት ሀገር ሆናለች። አንድ የምግብ ዋስትና ዋስትና እጥረት ነው። ሁለት የአየር ንብረቱ ችግር ነው ይላል። ሶስተኛው የድርቅ መከሰትና በተደጋጋሚ ግጭቶች መኖራቸው ነው። በድርቅ ደግሞ የተባበሩት መንግስት በዓለም አቀፍ በተባበሩት መንግስታት የሰብአዊ እርዳታ ሰጪ ወይም የድጋፍ የሰብአዊ እርዳታ ድርጅት ባወጣው ሪፖርት ደግሞ ከ15 ሚሊዮን በላይ ህዝብ በመጪው ሶስት ወራት ለረሃብ ለከፍተኛ ረሃብ ተጋላጭ ነው እንዳዲስ ይላል። ከዚህ በፊት ከነበረው ማለት ነው። እንግዲህ ኢማጂን 73 ሚሊዮኑ በወባ በሽታ ተጠቂ እስካሁን የተጠቃ ነው። 69 በመቶ ተጋላጭ ነው ይላል። 15 ሚሊዮኑ ደግሞ ለረሃብ ተጋላጭ ነው ይላል። የሀገሪቷ መሰረታዊ ችግር ከድህነት ወለል በታች መሆኑ ነው ይላል። በዚህ ሁሉ መካከል ደግሞ ድርቁ እንዳለ ሆኖ መፈናቀል ደግሞ በየቦታው ሰው በየድንኳኑ ስለተበተነ ተጋላጭ ሆኗል ይላል። የመድኃኒት ሌላው ችግር መድኃኒት መቋቋም የምትችል የወባ አይነት በከፍተኛ ሁኔታ እየተሰራጨ መሆኑ ሲሉ አንስተዋል። በጣም አሳሳቢ ከሚባሉ ብርቱ ጉዳዮች መካከል ማህበራዊ ተኮር ከፖለቲካዊ በላይ ማህበራዊ ተኮር የሆኑ መረጃዎችን ለማንሳት ነው። በቀጥታ የምናልፈው ወደ አርቲስት መልስ አበራ ጆሮ ሄድና ለዛሬ በሰላምታ ከቀረበ በኋላ አድማጭ ተመልካቾቻችን በሞገድ እጅጉ ለዛሬ እንዲቀርብ የተላከ ጽሁፍ ቀዳሚ ይሆናል። ወደ ሽሜ እናልፋለን። እናንተ ግን አንድ ኃላፊነት አለባችሁ። ከገባችሁት መካከል 195 ሰው ነው ገና ላይክ ያደረገው። ስለዚህ በጣም በፍጥነት ላይክ በተኑን መጫን አትተው ወይም አትርሱ። ፈጠን ፈጠን እያላችሁ ላይክ አድርጉ። ቀዳሚው ነገር ምን ጠይቃችሁ እሱ ነው። ላይክ አድርጉ። በጣም በፍጥነት ከሁላችሁ የሚጠበቀው እሱ ነው። ላይክ አድርጉ። ሪትዩት ያላደረጋችሁ ዝም ብላችሁ የተከታተላችሁ እየተከታተላችሁ ያላችሁም ደግሞ ሪትዩት አድርጉ። አስታውሳችኋለሁ ሪትዩት አንድ ጊዜ ሪትዩት ያደረጋችሁትም ገና መቶ አልደረሳችሁም እና በፍጥነት ሪትዩት አድርጉ። ሪትዩት ያላደረጋችሁ ሪትዩት ያላደረጋችሁ ፈጠን ፈጠን እያደረጋችሁ ሪትዩት አድርጉ። ወደ መቶ ሰው ገብቷል። አክቲቭ ላይኛው ላይ መቶ ወደ 500 ደረጃ ይላል። ከስር የገባችሁት ሰባት ከሰው ገና መቶ አልሞላችሁም። ሪትዊት ያደረጋችሁት በፍጥነት ሪትዊት አድርጉ። ረምብሉን አስፈላጊ ከሆነም እንደገና ረምብሉን ማህበራዊ ሚዲያ ላይ እናደርግላችኋለን። ፈጠርና እናድርጉት። ረምብሉ ላይ ያላችሁም ሰብስክራይብ አድርጉ። ፎሎ አድርጉና ሼር አድርጉት፣ ሊንኩን ሽሚ ወደ አንተ መጥቻለሁ፣ በቀጥታ እሺ፣ አመሰግናለሁ አብቴሽ። እንደምንዋለክ አድማኝ ተመልካቾቻችን በእያላችሁበት የሀገር የሰዓት አቆጣጠር እንደምንዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። ላለውኝ ክሩቤል እሸሽም ቴክኒሽያናችንንም ሀይል አለውኝ እንግዲህ ሀብትሽ እንዳልከው ያው ከአብይ አህመድ ጋር በተያያዘ በርካታ ነገሮች ማለት ይቻላል። እንዳጋጣሚም ተከታትየው ነበርና ያነሳቸውን ነገሮች ጨምሮ ሰውየው የሚሰራው የሚያረገው ነገር ከመጥፋቱ የተነሳ ገና ወደፊት አበባየዎሽ እዛ ላይ የሚባሉ ነገሮች ሁሉ ይቀየራሉ፣ የሚል ተረት ተረቶች ሲያውራ ነው የከረመው። ያው እሱን በተመለከተ ወደ በኋላም የምናሳየው የሚከታተሉት አብረውት የታደሙ ሰዎች ሁሉ ምን አይነት ስሜት ላይ እንዳሉ የሚያሳዩ ነገሮች እናሳያለን በማሳያነት። ከዛ በተጨማሪ ወባን በተመለከተ እንደ አጋጣሚ እኔም የማቀው ልጅ በትክክል ታሞ ዝም ብሎ የተጻፈ ነገር ብቻ ሳይሆን በተግባር ታሞ ሆስፒታል ያለ ልጅ አለ እና እኔ እንዳውም የታመምኩት ጉንፋን ነው ብዬ የነበረ፣ ነገር ግን ሲሄድ ታይፎይድ እና ወባ ነው አለኝ። ወባ ከተማ ውስጥ አለ ወይ ብዬ ነበረ የጠየቅኩት። እና በትክክል እነዚህ ነገሮች ተግባራዊ የሆኑ ያሉት ከምን የተነሳ እንደሆነ ስለ ሄድክበት እዛ ላይ ተጨማሪ ነገር አልልም። በቀጥታ ወደ ርዕሳችን ከሊና ጫካ የጠፉት አድርባዮችና በክፍያ የሚያደንቁ ደራሲዎች ጥሩ አድርጎ የሚገልጻቸው ነው። በቪዲዮም የምንመለከተውም ሆነ አሁን ሞገድ እጅጉ የላከልን ጽሑፍ ያንን ስለሚያሳይ ለአድማጅ ተመልካቾች በቀጥታ ላቀርበውና ከኛ ጋር እንዲወያዩበት ይሁን እላለሁኝ። ስለዚህ ወደዛ ልሄድ። እሺ፣ በቅድሚያ በተለያዩ ጊዜያት ጽሑፍን ለአድማኝ ተመልካቾች በማድረስ እኛም ተርከን በቪዲዮ አቀናብረን እንድናሳይ፣ ሌላው ደግሞ ለመወያያም የሚሆን ርዕስ ለምትልክልን ወይም ሀሳብ ለምትልክልን ሞገድ እጅጉ በኢትዮ ሶስት ስልሳ አድማኝ ተመልካቾች ስም ከልብ አመሰግናለሁኝ። እንግዲህ በክፍያ የሚያደንቁ ደራሲዎች ሞገድ እጅጉ ይላል። ኢትዮጵያ ውስጥ ነጻ ህሊና የሚባል ነገር ከራቀ ቆየ። ወዲህ ደግሞ ሰው ራሱን ችሎ አያስብም፤ ሲባል በሚሰማው ነገር ብቻ አምኖ የመቀበል ልማድ አለበት። እገሌ ጎበዝ ነው ሲባል ከሰማ የዚያን ሰው ጉብዝና የሚለካው በስራው ሳይሆን ሲባል በሚሰማው ነው። በዚህ ምክንያት በቲቦዞ የገነኑ ብዙ ታዋቂ ሰዎች አሉ። ከሰሞኑ መጽሐፍ ለማሳተም እየተዘጋጀ የነበረ አንድ ጓደኛዬ ኢትዮጵያ ውስጥ ያሉ ስመ ጥር ደራሲዎችን ጠቀስኩና እስኪ ለነሱ አሳያቸው አልኩት። ክፍያ ውድ ሆነብኝ አለኝ። ጽሁፍ ለማሳየት እንደሚከፈል አውቃለሁ። ዳሩ ግን ለስመ ጥር ደራሲዎች፣ ለስሜታችን ብቻ ነው የምንኖር ለሚሉ ደራሲዎች ያን ያህል የተጋነነ ክፍያ መሆን አልነበረበትም። ይህ አይደለም የገረመኝ እንጀራቸው ጸሐፊነት ብቻ ስለሆነ እነሱም የግድ ገቢ ያስፈልጋቸዋል ከዚህ አንጻር በክፍያ ቢያዩ ምንም ችግር አልነበረው ችግር የለውም ብቻ ሳይሆን ገንዘቡ ያስፈልጋቸዋል አስገራሚ የሚያደርገው ግን ጠቀም ያለ ክፍያ ከተከፈላቸው የጀርባ አስተያየት ይጽፋሉ የአድናቆት ደረጃ እንደ ክፍያው መጠን ይለያያል ጀማሪው ደራሲ ጥሩ ክፍያ ከከፈለ፣ ዝነኛው ደራሲ ያለ የሌለ አቅሙን ተጠቅሞ የሚያውቃቸውን የአድናቆት ቃላት ሁሉ አሟጦ ያደንቃቸዋል። በሀገሪቱ ገና ለመጀመሪያ ጊዜ መጽሐፍ የተጻፈ አስመስሉ ይጽፍለታል። አብዛኛው ሕዝብ ደግሞ ከመጽሐፉ ይዘት ይልቅ ያስተያየት ሰጪውን ማንነት ቀልቡን ይገዛውና መጽሐፉን ይገዛል። መጽሐፉን ለይተው መፍረድ የማይችሉት ዝም ብለው አድንቀው ያልፉታል። መጽሐፍን አንብበው የራሳቸውን አረዳድና የራሳቸውን ውሳኔ መወሰን የሚችሉ ሰዎች ግን አስተያየት የጻፈውን ዝነኛ ደራሲ እገሌ ምን ነክቶት ነው እያሉ ይገረማሉ። እንዲያውም ብዙ ጊዜ ሲሸወዱ የኖሩት የአዝነኛ ደራሲ የአድናቆት አስተያየት የሰጠው በይሉኝታና ለማበረታታት ነው በሚል ነበረ። እውነታው ሲታወቅ ግን በክፍያ ነው። እነዚህ በክፍያ የሚያደንቁ ደራሲዎች በቴሌቪዥኑ ሲቀርቡ ግን እኔ የገንዘብ ሰው አደለውም፣ የምጽፈው ለስሜቴ ነው፣ የምኖረው ለስሜቴ ነው ሲሉ ይሰማል። የተዝረከረከ ቤት ውስጥ መኖራቸው ብልጭልጭ ነገር የማይወዱ መሆናቸውን እንደ ቀብድ ይናገሩታል። ዳሩ ግን